አሜሪካ ምዕራባዊ ግዛት አንዲት ጥንታዊ ታሪክን የተላበሰች እንዲሁም በወርቅ ማዕድን የበለጸገች ከተማ የነበረችና ጊዜ በኋላ ግን ሰዎች ቀስ በቀስ የተሻለ ነገር ፍለጋ ከቦታው ለቀው በመውጣታቸው ኦና የቀረች ጋርኔት የምትባል ከተማ ትገኛለችም። የከተማዋ ጨረታ ያሳሰበው የአሜሪካ መንግስት ታዲያ እዚያ ለመኖር የሚፈልግ ዜጋውን ገንዘብ ጭምር እንደሚከፍል ባስታወቀ ጊዜ ብዙዎች ጎርፋሉ ተብሎ ቢጠበቅም ብዙም ሳይቆይ ሁሉም ሰው የቀረበለትን ጥያቄ አሻፈረኝ በማለት ስፍራውን ለቀው መውጣት ጀመሩም። የመንግስት ባለስልጣናትና ሌሎች ታሪክ አጥኚዎች የእንቢተኝነቱን ምክንያት ለማወቅ ለብቻው በረጅም ጊዜ በተተወ ከተማ ውስጥ ሰዎችን የሚያሸብሩ በአይን የማይታዩ አስደንጋጭ ነገሮች ስለመኖሯቸው ተሰምቶ ሁሉንም አስደንቆ ነበረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬው ቪዲዮ አለፍኩም ጋርኔት ሞንታና በመባል የምትታወቀው መገኛዋ በአሜሪካ ምዕራባዊ አቅጣጫ የሆነው ጥንታዊት ከተማ ጊዜ በኋላ ሰው ዝር የማይልበት ጭር ያለ በመሆኑ መንግስት ለዜጎቹ በጣም አስፈላጊውን ነገር ሁሉ በማሟላት በዚያ ስፍራ እንዲሰፍሩ የተቻለውን ሁሉ እየሞከረ ይገኛልም። መንገድ፣ ውሃና መብራት የመሳሰሉ መሰረታዊ ፍላጎቶቿን ከማሟላት አልፎ እዚያ ለሚቀመጥ ሰው በየወሩ ዶላሮችን እንከፍላለን በማለት ጭምር ባለስልጣናቱ ሲናገሩ ተደምጠዋልም። በአንድ ወቅት ተፈላጊና የበለጸገ ማዕድን ማውጫ ከተማ የነበረው ጋርኔት ሞንታና ብዙ ሰዎች የመንግስትን አጓጊ አቅርቦትም ተከትሎ ጎርፋሉ ተብሎ ቢጠብቅም፣ ያ ያልሆነበት ምክንያት ከተማው ራቅ ያለ ቦታ መገኘቱና ከመሠረተ ልማት እጥረት ጋር የተያያዘ ሳይሆን በጋርኔት ሞንታና ውስጥ በጣም የሚያስደነግጥ ሚስጢራዊ ክስተት መታየቱ ነበረም። ለኤሮፓያኖቹ አቆጣጠር በ1860 የምዕራባዊ ክልል ታሪካዊ ከተማ በተለይ ወርቅ ማዕድን አቅርቦቱ እጅግ ተፈላጊ በመሆኑ ብዙ ባለ ሀብቶች ገንዘባቸውን ፈሰስ አድርገው ንዋይ ለማካበት ጥድፊያ ሲጓዙበት ርህይወትም ለመግፋት ደግሞ የጉልበት ሰራተኞች የሚተሙበት የነበረ ታዋቂ ከተማ ነበረም። ታርኔት የሚባለው አካባቢ ቀደም ሲል ሚቼል በመባል ይታወቅ የነበረና የወርቅ ተሸካሚ ከርሰ ምድሮች መኖራቸው ከተረጋገጠ በኋላ ብዙዎች ቦታውን በይገባኛል ይዘውት ፍርድ ቤት እስከመቆም አድርሷቸው ነበረ። የኢሮፓኑ አቆጣጠር በ1800 መገባደጃ ላይም ደግሞ ይህ ጸጥ ያለው የሞንታና ሩቅ አካባቢ ወደ ማዕድን ማውጫ ከተማነት የተቀየረ ሲሆን በወቅቱ ከተማዋ አንድ ሺ በላይ ነዋሪዎች ሲኖሩም ሌሎች ብዙዎች ደግሞ ለስራ ገብተው ይወጡ ነበረም። የወቅቱ የበለጸገው ከተማ ለሀገሩ ማህበረሰብና ሌላ ቦታ በመምጣት በዙሪያ ያሉ ተራሮች ላይ ለሚሰሩ ማዕድን ቆፋሪዎች የሚፈለገውን አገልግሎት የሚሰጡ የውበት ሳሎኖች፣ ሆቴሎች፣ አጠቃላይ መደብሮች፣ ትምህርት ቤቶች፣ ፖስታ ቤትና አልፎ ተርፎም መሽታ ቤቶች ነበሩበትም። ይሁን እንጂ ልክ እንደ ብዙ መሰል ቦታዎች ጋርኔትም ብልጽግናዋን ያገኘው በክርሰ ምድር ሃብት ስለሆነ ከተወሰነ ዓመታት በኋላ የወርቅ ክምችት በፍጥነት እየቀነሰ መምጣቱን ተከትለው የማዕድን ማውጣት ሥራው አስቸጋሪና ተርፋማነቱም እየተዳከመ መሆኑን የተገነዘቡት የከተማው ሕዝብ የአውሮፓውያኖቹ አቆጣጠር 1900 መጀመሪያዎቹ ዓመታት ላይ ብዙ ቤተሰቦች ወደ ሌላ ቦታ በመሄድ አዳዲስ እድሎች ለመፈለግ ተገደዱ። ይህ የነዋሪዎች ፍሰትን ተከትሎ አንድ ወቅት ይጨናነቅ የነበሩ የርኔት ጎዳናዎች ጸጥታ ያወረሳቸው ሲሆን ቀንከሌ ሲንኳኳ የነበረው የኢንዱስትሪው ድምፅ በአስፈሪ ጭረታ ተተካና የከተማይቱ ውድቀት አንድ ብሎ ጀመረ። ከእንቅርት ላይ ጆሮ ደግፍ እንዲሉ ኤውሮፓኖቹ አቆጣጠር በ1912 ዓመተ ምህረት ደግሞ በተከታታይ በተከሰቱ ከባድ የእሳት ቃጠሎዎች ከተማይቱ ላይ ሌላ ውድመት አስከተለም። የከተማዋ መሰረተ ልማት በመፍረሱ ቀሪዎቹ ነዋሪዎች ከወርቁ ጋር ለመቆየት ብዙም ምክንያት አልነበራቸውም ነበርና፣ በሁለተኛ ዓለም ጦርነት በጀመረበት ጊዜ ላይ ጋርኔት በረሃ የሆነች የከተማ ገጽታን የተላበሰ ሲሆን የቀሩት ጥቂቶችም ወደ ቦታው የተስፋፋውን ጦርነት ተከትሎ እስተ መጨረሻ ከተማዮቱን ከተማዩቱን ኦና አድርገው ላይ መለሱባት ጥለው ኮበለሉ። ነገር ግን ከነበሩት የጋርኔት ነዋሪዎች መካከል ከተማውን ሙጥኝ ብሎ የቀሩት አንዲት ሞሪየም ፖፔት የተባሉ አዛውንት ሴት ነበሩ። ሴትየዋ ለአካለ መጠን ያልደረሰች ሴት ልጅና ባል የሞቱባቸው በመሆኗ ምንም አይነት ቤተሰብ ስለሌላቸው እዚሁ ትዝታቸውን ታቅፈው መቆየትን መርጠው ነበር። በከተማዋ ካሉ ግርማ ሞገስ የተላበሰ የመኖሪያ ሕንፃን በባለቤትነት ተረክበው ቦታው አይን ሰው ሆኑ። የአዛውንቱ አማሪዮ በቦታው መገኘት ከተማዋን ለሚጎበኙ ሰዎች መጽናኛ በመሆን ስለቦታው የማዋጉጉታቸውን ሲያኖረው ሴትየዋም ስፍራውን ለዘመናት ታቅፉ የኖረውን ታሪክ በቤታቸው በረንዳ ላይ ተቀምጠው አዲስ ወደ ቦታው ለሚመጡ ሰዎች በጋለ ስሜት ብልጽግና፣ ጊዜውን ወርቅ ለማውጣት የነበረውን ጥድፊያ፣ እንዲሁም ክስተቶችና የአካባቢውን ተረቶች ሲያካፍሉና ሰዎችን ሲያስደስቱ ይውላሉ። አመታት በኋላ ግን የከተማዋ መለያ የነበሩት ወይዘሮ ማሪዮን እዚህ ዓለም ሲለዩ ጋኔት እውነተኛ የሞት ከተማ ሆነችም። ሴትዮዋ ከሞት በኋላ ባሉት ቀጣዮቹ ዓመታት ብዙዎች የጋርኔት ጎብኚዎች የእሳቸውን የሚመስል ፎቶግራፍ አሁንም በአሮጌው ቤታቸው መስኮት ላይ ማየታቸውን ሪፖርት አድርገዋል። አንዳንድ ጎብኚዎች ደግሞ በጣም ተጨንቀውና ተደንቀው አሁንም በቤቷ አቅራቢያ የአዛውንቷን ድምፅ እንደሚሰሙ ተናግረው ሁኔታውን ዘግናኝ ነው ሲልም ተደምጠዋል። የአሜሪካ መንግስት የከተማዋን ታሪካዊ ዳራ ስለሚያውቅ ቅርብ ዓመታት ወዲህ ዳግም በሰው ታጅባ ነፍስ እንዲዘራባት ለማድረግ ሰዎች በአዲስ መልክ እንዲኖሩባት ለማስቻል የተቀናጀ ጥረት ያደረጉ ሲሆን፣ ባለሥልጣናቱም ለአዲሶቹ ነዋሪዎች በጨለማ ወደ ተዋጠችው ከተማ ውስጥ እንዲገቡ ለማድረግ የተለያየ መሠረተ ልማቶችን ገንብተው ማራኪ ገጽታን ለማላበስ ቆርጠዋል። ይህ ቦታ በብዙ ግርግር ከተሞላውና ዘመናዊ ህይወት ጫና ለማምለጥ የሚፈልጉ ሰዎች ህልማቸውን ሁሉ ለማድረግ ምቹ አጋጣሚ ሲሆን፣ አካባቢውም አስደናቂ የተፈጥሮ ገጽታ፣ ሰላማዊነቱና ከባቢ አየሩ ጥሩና ተመራጭ ያድርገዋልም። ምንም እንኳን ታዲያ የመንግስት ለጋ ሲሆን አቅርቦት ቢኖርም ጋርኔት ከተማ ውስጥ ለመኖር የሚፈልጉ ሰዎች ቁጥር አናሳ ሆኖ በመታየቱ ለምን የሚል ጥያቄ ሲያስነሳ፣ የዚህም እንቢተኝነት ምክንያቶች ዘርፈ ብዙ ሲሆኑ አንድ የማይታለፈው መደምደሚያ ግን ጋርኔት ተራ የሙት ከተማ ብቻ ሳትሆን የሩቅ ቦታ ለሚመጡ ዜጎች የመዝናኛ አማራጮችንና መሰረተ ልማት ውስንነትን እንደ ሰበቡ ያነሳሉ። ለጥቂቶች እንጂ ለአብዛኛዎቹ ሰዎች ያለ ዘመናዊ ቴክኖሎጂ ይገዛ ለዚህ ባለ ገለልተኛ ስፍራ የመኖር ሀሳብ በጣም ከባድ ቢሆንም መኖር የሚሹ ሰዎች ግን ለከተማዋ እንክብካቤ የበኩሉን አስተዋጽኦ ማድረግ ሲኖርባቸው፣ ይህም በአካባቢው ባለው የመታሰቢያ ሱቁት መስራትን ታሪካዊ ህንፃዎችን መንከባከብን፣ አልፎ አልፎ ለጉብኝት የሚመጡ ቱሪስቶች ቦታውን የመምራት ስራ መከወንን ያጠቃልላል። ቀድሞም ለገቡ ሰዎች በዚህ ባዶና ጸጥታ በወረሰው ከተማ ውስጥ ማሳለፍ ብዙም ትኩረት የማይስብና ሌሎች ተግባራዊ ስጋትና ችግሮች ሲኖሩ፣ ተደጋጋሚ የሚታየው ለቁጥር የሚታክቱ አሰቃቂ ግኝቶችና እንግዳ ክስተቶችም ከተማዋ ላይ አስፈሪ ረጅም ጥላን ጣሉ። ከተማዋ ውስጥ ለማደር የደፈሩ ጎብኚዎች ብዙውን ጊዜ ከተማዋ ራሷን በክፉ መንፈስ የተዋጠች ያህል በውስጧ ስላለው ከባድ የመረበሽ ስሜት ሲናገሩ፣ ለአካባቢው ነዋሪዎች ግን የራሳቸውን ንድፈ ሀሳቦች በማቅረብ አስደናቂ ምስሎች፣ ተረቶችና ምስጢራዊ ድምፆች የሌላኛው አለም ልምዶች ለብዙ አስርት ዓመታት በከተማ ውስጥ የዘለቁና ከትውልድ ወደ ትውልድ ሲተላለፉ የቆዩ እንጂ ምንም ክፉ ነገር የለም ባይ ናቸው። በእርግጥም እነዚህ ታሪኮች ከአፈ ታሪክ በላይ የሆኑ ማሳወቂያዎች ቢሆኑም ጣም ተጠራጣሪ የሆኑ ታዛቢ እንግዳዎች እንኳን ያዩትንና የጎበኙትን የጋርኔት ታሪኮችን በማንሳት ለማመን ግልጽ ያልሆኑ ድምፆችን ሲሰሙ ይቆዩና፣ በተለይ በሌሊት ወደ አስከፊነት የሚሸጋገር ድባብ የተለመደ ነው በማለት በተደጋጋሚ መናገራቸው ሁኔታውን ችላ እንዳይባል አድርጎታል። ከስምም በላይ የሙት ከተማ ሆና እንድትቀጥል የምትፈልግና የመታደስ ሀሳቧን ራሷ የተቃወመ ትመስላለች። ጋርኔትም በተለይ በመሬት አስተዳደር በኩል በጋርኔት ከተማ ላይ ጥናት ሲካሄድ የነበረው አለን ማቴዎስ ከሚባል ታሪክ ምሁር አንድ አሳዛኝ ዘገባ የተገኘ ሲሆን አለን በምዕራብ በኩል ያሉትን የሙት ከተሞች ታሪክ በማጥናት ለዓመታት ያሳለፈ መሆኑ ይታወቃል። ተመራማሪው አለን አንድ ቀን ምሽት ስራውን ሲጨርስ ካረፈበት ሕንፃ መስኮት ላይ ሆኖ እንግዳ ነገር አየና አተኩሮ ሲመለከት በደበዘዘው ብርሃን ላይ የአንዲት አሮጊት ሴት ምስል ከመንገድ ማዶ ካለው አሮጌው ሆቴል መስኮት ላይ ብቅ ብሎ በማስተዋሉ አፍጥጦ ቀረ። መጀመሪያ ላይ ምናልባትም የብርሃን ንጸብራቅ እንደሆነ አስቦ የነበረ ቢሆንም ቦታውን በመቀየር ተንቀሳቅሶ መመልከቱን ሲቀጥል ግን ይበልጥ ጠንካራና እውነተኛ ምስል መሆኑ ታየውና በስተመጨረሻም የሆነ ችግር እንዳለ ስለተሰማው በፍርሃት ተውጦ ሁኔታውን ለመርመር በመወሰኑ መንገዱን አቋርጦ ወደ ሆቴሉ ገባ። ውስጡ ባዶና አቧራማ ክፍሎች ከመኖሯቸው ውጪ ዝም ብሎ ሲጠብቅ ቆየና የሚነፍስ አየር ሲሰማው ጊዜ በድንጋጤ ስሜት ውስጥ ሆኖ ህንፃውን ከላይ እስከታች ቢፈትሸውም ማንም የሌለበትና አንድም ህይወት ምልክት ሊያስተውል አልቻለም። አለን በዚህ ሰዓት የገጠመው ነገር በጥልቅ እንዲረብሽ ስላደረገው በጋርኔት ከተማ መናፊስታዊ ስያሜ ላይ ያለውን አቋም እንደገና እንዳይጤን እንዳደረገው ተናግሯልም። አመታት ውስጥ ብዙ ጎብኚዎች ተመሳሳይ አሰቃቂ ተሞክሮዎችን ሪፖርት ያደረጉ ሲሆን አንዳንዶች በከተማ ውስጥ ብቸኛ በሆኑ ባዶ ህንጻዎች ውስጥ የሚስተጋባ ዱካ ድምፅ፣ አንዳንዴ ሹክሹክታ፣ አንዳንዴም ከጥላ እንቅስቃሴ ጋር የሚመጣን ጩኸት መስማት በጣም የተለመደ መሆኑን ገልጸዋል። ከሌሎች ሰዎች እንደተሰማው አስገራሚ ዘገባ ደግሞ ብሽት ላይ አየር ላይ የሚሸራተቱ አሳዛኝ ዜማ የሚጫወቱ የፒያኖ ድምፅ ማዳመጣቸውን ሲናገሩ ይህ ደግሞ የበለጠ አሳሳቢ ሆነዋል። ምክንያቱም ጋርኔት ከተማ ውስጥ ቢያንስ አንድም ሰው እንኳን ፒያኖ የሚያገኝ አለመሆኑ ነው። የሆኑ ጥንዶች ከተማዋን የሚያስደነግጡ ተረቶችና ታሪኮችን ሰምተው ነበርና እንደ ብዙዎቹ ሰዎች እነሱም የማወቅ ጉጉታቸው ኑሮ ነገሩን በራሳቸው ለመታዘብና ከጀብዱ ለመቋደስ በማሰብ አንድ ቀን ከሰዓት በኋላ ከተማዋን በማሰስ የቆዩ ህንፃዎችንና የአካባቢውን አስደናቂ ተፈጥሮ እየተደመሙበት ዋሉና ሌሊቱን አረፍ ብለው ለማሳለፍ በቦታው ከነበሩት ጎጆዎች ውስጥ አንዱ ገብተው ጋደም አሉ። እነዚህ ጎብኚዎች በመጀመሪያዎቹ ሰዓታት ምን ይመጣል በሚል በተጠንቀቅ ላይ ሆነው ቆዩና እስተ መጨረሻም እንቅልፍ ቢያሸልባቸውም፣ እኩለ ሌሊት ላይ ግን ከውጭ የሚመጣ በሚመስል ታላቅ ጩኸት ሁለቱም በአንድ ጊዜ ነክተው ግራ ተጋብተው ጩኸቱን ለመመርመር ሲነሱ ድምፁ በዛው ቀጥሎ ራቸውን ሰው እንደይመታ ያህል ስለተሰማቸው ዝም ብለው ቆዩና ወደ ውጭ በወጡ ጊዜ ግን ምንም ነገር ሊያገኙ አልቻሉም። ከውጭ በኩል ምንም አይነት ንፋስ፣ እንስሳትም ሆነ ሌላ ነገር ባለመኖሩም ድምፁ ሊረዱ ሲሞክሩ ግን ነገሩ የሚያብራራ ምንም ነገር ሳያገኙ ቀርተው ጩኸቱን በድንገት ቆመና ከሁሉም አቅጣጫ የተጨነቀ በሚመስለው ዘግናኝ ጸጥታ ሲተካ ጥንዶቹን በፍጥነት ወደ ማረፊያቸው ተመለሱም። ገና ሲያሸብራችሁ የነበሩ እንግዳ የሆኑ ክስተቶች እዚያ ሳያበቁ፣ ከጥቂት ሰዓት በኋላ በሰሙት ጩኸት ሁለቱም እንደገና ተነሱና ሲያዳምጡ የእግር እርምጃ ድምፅ መስማታቸው በፍርሃት ተውጠው አልጋቸው ላይ ተሸፋፍነው የቀረውን ሌሊት ያለ እንቅልፍ በጭንቀት ሲያሳልፉ፣ ምንም ችግር ባይገጥማቸውም የእግር ኮቴው ግን በቤቱ ሲዞር ማደሩን ጥንዶቹ በጣም ደንግጠው የመጀመሪያው የንጋት ብርሃን ወገግ አለ። እንዶቹ ዳግም ስፍራውን ላይረግጡ እየማሉና እንደማይመለሱ ቃል ገብተው በዚህ ከተማ የጨለማ ፈታሪክ አካል ምስክር ሆነው ያሳለፉትን ነገር ለሌሎች ሲያካፍሉ ይህን የሰማ ማንኛውም ሰው ማስጠንቀቂያ ደውል ሆኖት በጋርኔት ከተማ ዙሪያ የፍርሃት ስሜትን በመፍጠር ረገድ ጨምሯል። ይቺ የሙት ከተማ መሆኗን ለማያምኑና ለሚጠራጠሩ ሰዎች ተደጋጋሚ የሚቀርቡ ሪፖርቶች መብዛቱ ክስተቱን ለማመን በቂ ሆኑላቸዋል። ያለፈው ዘመን ሕይወት ያለው በሚመስልባት ይቺ ከተማ ውስጥ ሰዎች እንዲኖሩ የአሜሪካ መንግስት እጅግ በጣም ብዙ የገንዘብ ልገሳና ማበረታቻ ባይቀርብም ዜጎች ከከተማ ኑሮ መነጠል ቢፈልጉም፣ ጋርኔት ከተማም የበለጠ የሚያስጨንቃትና እረፍት የሚነሳ ቦታ ሆኖ በመገኘቱ ስፍራው ከታሪክ ትዝታዎቹን ከባዶ ጎዳናዎቹ ጋር ብቻ ታቅፎ ለመቀጠል ተገደዋል። ይህ የሙት ከተማ አፈታሪኮች ብቻ ሳይሆን እዚያ በነበሩበት ሰዎች የዘገቡትን መረጃ ወጥነትና ታሪኮቹም በጣም ተመሳሳይ መሆናቸው ናቸው። እንዲሁም በአሮጌ ህንፃ ውስጥ ያለው አዛውንቷ ማሪዮን ፖፕ ኬት ምስል መታየቱ፣ ሁላለልት ላይ የሚጫወተው ሚስጥራዊ የፒያኖ ሙዚቃና በቤት ውስጥ የሚዘዋወረው እግር ኮቴ ይነው ተብሎ የማይገለጥ ድምጽ መኖሩ እውነታነቱን የሚያረጋግጥ ነው። መንግስት አዳዲስ ሰዎችን በማስፈር ለብዙዎች የመኖር እድልን በመፍጠር ጋርኔትን ለመጠበቅ ተስፋ አድርጎ የተንቀሳቀሰ ቢሆንም ከተማዋ ራሷ በጥንት ጊዜ ታሪኳን ለመቆየት የቆረጠች ትመስላለችም። ዛሬ በዚህ ላይ በቃን። በቸር ቆዩልን።